በታሳሶር መጨረሻ ላይ እስራኤልና ሐማስ በተደራደሩት የተኩስ አቁም ስምምነት መሰረት የእስረኞችን ልውውጥ ካደረጉ በኋላ የዓለም መሪዎች የጋዛ ስምምነትን በጋራ ፈርመዋል። ይህ ታሪካዊ ክስተት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤልና በግብፅ ፈጣን ጉብኝት ባደረጉበት ወቅት የተከናወነ ሲሆን በእስራኤል ምክር ቤት ንግግር ማድረጋቸውን ተከትሎ በግብፅ ሻርማልሼክ በተካሄደው የሰላም ጉባኤ ላይ ስኬታማ ሆኗል። በተኩስ አቁም ስምምነቱ ውል መሰረት ታዲያ አማስ በጋዛ ይዟቸው የነበሩትን ሀያ እስራኤላውያን ታጋቾች ሲለቅ እስራኤል ደግሞ ወደ ሁለት ሺህ የሚጠጉ ፍልስጤማውያን እስረኞችን ፈታለች። በግብጽ ጉባኤ ላይ ለተገኙት የዓለም መሪዎች ንግግር ያደረጉት ፕሬዝደንት ትራምፕ ጦርነቱ አብቅቷል በማለት ለመካከለኛው ምስራቅ ታላቅ ቀን ነው ሲሉም አወድሰዋል። ትራምፕና የግብፅ የቱርክና የኳታር መሪዎች ለጋዛ ስምምነት ዋስትና ሰጪ በመሆን አንድ ሰነድ የፈረሙ ሲሆን የአሜሪካው ፕሬዚዳንት ይህ ሰነድ ለተኩስ አቁሙ ሕጎችና ደንቦችን የሚያወጣ ነው ብለዋል። ይህ ሰነድ የትራምፕ ለዘላቂ ሰላምና ብልጽግና መግለጫ ተብሎ የተሰየመ ሲሆን መሪዎቹ ከሁለት ዓመታት በላይ የዘለቀውን አውዳሚ ጦርነት የሰላም ስምምነት ሁሉም ወገኖች በታሪካዊ ቁርጠኝነት መተግበራቸውን በደስታ ይቀበላሉ ይላል። በመግለጫው ላይ ከተካተቱ ቁልፍ ጉዳዮች መካከል ኢኮኖሚያዊ ብልጽግናና ሰብአዊ መብቶች ጥበቃ ላይ አጽንኦት ሰጥቶበታል። ሰነዱ ለፍልስጤማውያንም ሆነ ለእስራኤላውያን መሠረታዊ የሰብአዊ መብቶች እንዲከበሩም ጥሪ ያቀርባል። በሌላ በኩል የሰላሙን መሠረት ለመጣል ስምምነቱ መካከለኛው ምስራቅ ለክርስቲያን ለሙስሊምና ለአይሁድ እምነት ተከታዮችን ጨምሮ ትልቅ ታሪካዊና መንፈሳዊ ጠቀሜታ እንዳለው እውቅና ይሰጣል። በዚህ መሰረት ለእነዚህ ቅዱስ ግንኙነቶች አክብሮት መስጠትና የቅርስ ቦታዎቻቸውን መጠበቅ በሰላማዊ አብሮ መኖር ቁርጠኝነታችን ውስጥ ቀዳሚ ሆኖ ይቀጥላል የሚል አንቀጽም ተካቶበታል። ሰነዱ የጥላቻና አመጽን አለመቀበል አጽንኦት ሰጥቶታል። በመጨረሻም አሸማጋይ የሆኑ አራቱ ሀገራት ለወደፊት አለመግባባቶች ሲፈጠሩ በኃይል ወይም በረጅም ግጭት ሳይሆን በዲፕሎማሲያዊ ተሳትፎና ድርድር ለመፍታት ቃል ገብተዋል። ይህ እንዲህ እንዳለ አሁንም ብዙ ያልተቋጩ ጥያቄዎች አሉ። ትራምፕ ያቀረቡት ባለ 20 ነጥብ እቅድ ገና ሙሉ በሙሉ ተግባራዊ አልሆነም። ለምሳሌ የፍልስጤምን አስተዳደር የሚረከበው የቴክኖክራት መንግስት ማን ይመሰርታል ዓለም አቀፍ የደህንነት ኃይል ስኬት ይመጣል? እንዲሁም እስራኤል ኃይሎቿን የምታስወጣው መቼ ነው የሚሉት ጥያቄዎች አሁንም ገና በጥያቄ ላይ ናቸው። ከሁሉም በላይ ዋስትና ሰጪዎቹ ሀገራት ዲፕሎማሲያዊ መፍትሄን ቃል ሲገቡ፣ ሐማስ የጦር መሳሪያዎቹን ለማስረከብ ይስማማል ወይ የሚለው አሳሳቢ ጥያቄ የሰላሙን ቀጣይነት ሊፈታተነው ይችላል። በሰብአዊ እርዳታ ዘርፍ የተባበሩት መንግስታት ድርጅትና የዓለም ጤና ድርጅት የተኩስ አቁሙን ተከትሎ ወደ ወደመችው ጋዛ ዓለም አቀፍ የሰብአዊ እርዳታ በስፋት መግባት መጀመሩን ገልጸዋል። ይህ የሰላም ስምምነት ለቀጠናው ታላቅ ተስፋን የሰጠ ቢሆንም ስለ ፊልስጤም የወደፊት አስተዳደርና የጸጥታ መዋቅር ያሉ በርካታ ጥያቄዎች ገና ምላሽ አላገኙም።